ማን ነው የዚህ ቦታ ባለቤት የሚሆን እድለኛ? ለዛሬ እየላቸው ያቀርቡት ወሎ ይለያል። ለአስፋልት ቅርብ ነው። አካባቢው የሞቀ የደመቀ ሰፈር ነው። ምን ይሄ ብቻ! እዚህ ጋር የምትመለከቱት ዘመናዊ አሰራር የተሰራ ኤልሽ ብቤ ነው እየላችሁ የቀረብኩት። ዋጋው እንደዚህ የተጋነነ አይደለም። አራት ክላስ ነው። ህጋዊ ካርታ ፕላን ያለው ነው። ካሬው 150 ካሬ ነው። ወሎ ኮምቦልቻ ነው። ባክን አቅርብልን እያላችሁ ትገኛላችሁ። ዋጋው እንደዚህ ያልተጋነነ ይሄው እየላችሁ ቀርብ ያለው። ቦታው ደግሞ ካሬው መቶ ሰማንያ ካሬ ነው። ወሎ ቆላዲ ነው። አካባቢው የሞቀ የደመቀ ሰፈር ነው። የእሱም ዋጋው እንደዚህ የተጋነነ አይደለም። የዚህን መቶ ሃምሳ ካሬ ላይ ያረፈ የአራት ክላስ ቤት ዋጋና የመቶ ሰማንያ ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ ነበር ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዦች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሀይቅ ወሎና ኮንቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪሳቶቱ ቻናላ አርማጭ ተመልካቹ ሰላም ናችሁ። ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውዴ ቻናላ የቤተሰቦች ለዛሬ እየላቸው ያቀረብኩት ቤትና ቦታ ይለያሉ። የሁለቱም ዋጋው እንደዚህ የተጋነነ አይደለም። እንደአልፋችሁ ዋጋውን ነግራቸዋለሁ ቪዲዮውን እስከ መጨረሻ ተከታተሉ፣ በላይክ ጀምሩ። እዚህ ጋር የምትመለከቱት እንግዲህ አሰራሩ ኤልሺብ አሰራር ነው የተሰራው። የወሎ ኮንቦልቻው የሚቀረው ወጪ መስታዋት ማስገጠምና እንደዚሁም ደግሞ ውስጡ ገና ነው፣ ጂፕሰም እንደዚህ አልተሰራም። እንደገና ደግሞ ሴፍቲ ታንከር ነው የሚቀረው። አካባቢው የሞቀ የደመቀ ሰፈር ነው እንዳልፋችሁ። አሁን ራሱ መግባት ትችላላችሁ። እንደምታወት አካባቢው ደስ የሚል አካባቢ ነው። የተሰሩ ቤቶች እንደምታዋቸው ኤልሺብ አሰራር የተሰሩ ኤልኤም አሰራር የተሰሩ በሁለት ተፋሰስ የደመቀ ሰፈር ነው እንዳልፋችሁ። ቦታው ደግሞ እንግዲህ እዚህ ጋር ይሄ የምትመለከቱት ነው፣ ከቤቱ ቀጥሎ ያለው ነው። አሁን እራሱ ሰርታችሁ መግባት ትችላላችሁ። እንዳልፋችሁ አቀማመጡ ያምራል፣ ኤልሽብ አሰራር ለመስራትም ይሄ። እንደምታወት አካባቢ ላይ የተሰሩ ቤቶች ናቸው። እዚህ ጋር ደግሞ የምትመለከቱት መንደር ወሎ ሀርቡ ነው፣ ቅርብ ነው። እንግዲህ እንደምታወት አካባቢው ይሄው ከአስፓልት በላይ ያሉ የተሰሩ ቤቶችና አስፓልቱም ይሄ ነው የምትመለከቱት። መኪና ዳይሬክት ነው የሚያስገባው። እንዳአልፋችሁ አንዳንድ ሰዎች አላችሁ ቦታ እንደዚህ አገኘን 200 ካሬ 180 ካሬ አገኘን ትሎና ትገዛላችሁ። ጎኗ አምስት ሜትርና አራት ሜትር የሆነ ትገዛላችሁ። እርዝመቱን አይታችሁ እንደዛ መሆን የለበት። ምክንያቱም እዚህ ጋር ቤት እንስራ ብላችሁ ስታስቡ ኤልሽብ አሰራችሁም ጎኑ ስለጠበበ ኤልሽብ ራሱ ባይሆንም ስትሰሩበት ተፋሰሱ ጎረቤት ቤት ላይና ቦታ ላይ ነው የሚሄደው ከዛ አሸንዳ ፈልጋችሁ ወደ መንገዱ ትወስዳላችሁ ማለት ነው። ይሄ እንግዲህ የምን ምክንያት ነው? እዚህ ጋር ጎኑ በመጥበቡ ማለት ነው። ይህንን የማታውቁ አንዳንድ ልጆች አላችሁ። ይህን ልታውቁ ይገባል። እንደዚህ ግን ይህን የምታናግሩ አላችሁ። ሽጥልን እያላችሁ ይማ ነው። እንዴት ብሎ ነው ይህንን የሚገዟችሁ? ልክ እንደዛው እንደናንተ የማያውቁ ሰዎች ናቸው የሚገዟቸው እዛው አካባቢ ላይ ያሉ የጎረቤት ሰዎች ናቸው ያንን ወደ ራሳቸው ጨምሮ ሊገዟቸው የሚችሉት እንጂ ሊገዟችሁ አይችሉም። ይህን ልታውቁ ይገባል። ዛሬ እንግዲህ ክየላችሁ የቀረብኩት ቦታ ዝጋር የምትመለከቱት በጣም አቀማመጡ ደስ የሚለው እንደ አልፋችሁ፣ በተለይ ከሀገር ውጭ ያላችሁ ወሎ ቆላዲ ና ወለዲ ለአስፋልት ቀረቢያለ አቅርብ ብላችሁኛል። ዛሬ እንግዲህ ክየላችሁ የቀረብኩት ቆላዲ ነው 180 ካሬ እንዳልፋችሁ ውድ የቻናላችን ቤተሰቦች ስለምታበረታቱኝ እና እንደዚሁም ሰብስክራይብ ስለምታደርጉ ሼርም ስለምታደርጉ አመሰግናለሁ። በውስጥ መስመር እንደዚህ እስክሬንሺት እያደረጋችሁ የምትልኩልኝ አላችሁ፣ ለአራት ሰው ለአምስት ሰው ነው ሼር ያደረግነው ነው እያላችሁ። አመሰግናለሁ። በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ፣ እንደዚሁም ደግሞ ሀገር ውስጥ ያላችሁም እህት ወንድሞቼ ከልቤ አመሰግናለሁ። ቃላት ያጥረኛል። ቤተሰብ የምትልኩ አላችሁ። እኔ ጋር ብዙ ልጆች በእኔም ላይ እየመጣችሁ እየገዛችሁ ትገኛላችሁ። አንዳንድ ልጆች አላችሁ እንደዚህ የማትወስኑ አስር ሰው ስምንት ሰው ነው የምታማክሩት። ማለት ቢያንስ እናንተ እዚህ ጋር አባታችሁን ወይም ወንድማችሁን ባላችሁም ይሁን ከላካችሁ በኋላ ሁለት ሰው ካማከራችሁ በቂ ነው። ሌላ ስምንት ሰው ታማክራላችሁ። ከዛ የተለያየ ሀሳብ ይነግሯችኋል። የምትገዙበትን ጊዜ እያስረዘሙባችሁ ይሄዳሉ። እየጨመረ ይሄዳል ቦታም ሆነ ቤት እያያችሁ ነውና ይህንን ልታስተካክሉ ይገባል። አንዳንድ ልጆች ናችሁ እንጂ ብዙዎቻችሁ የምትወስኑ ናችሁ። በእኔ ላይ መታችሁም እየገዛችሁ አይቻለሁ። ቤት እያላችሁ እስከ ሁለት ቦታ ድረስ የምገዙ አይቻለሁ። ለትርፍ ማለት ነው። ሳላደንቅ አላልፍም። በጣም ጎበዝ ናችሁ። ይህንን አንዳንድ ማታስተካክሉ ልጆች ልታስተካክሉ ይገባል። ካሁን በፊትም ነግሬያችኋለሁኝ። አታልፉ ቤተሰቦቻችሁን ሳትወስኑ እያልኳችሁ ማለት ነው። ውድ ቻናሌ ቤተሰቦች በዛሬ እንግዲህ ክየላቸው የቀረብኩት ቦታ መቶ ሰማንያ ካሬ ዋጋው ሦስት መቶ ሰባ ሺህ ብር ነው። ድርድር አለው። ገዥ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለ። እዚህ ጋር የምትመለከቱት ቦታ አንዳንድ ልጆች አላችሁ በተጠራበት የሚሸጥ የሚመስላችሁ ድርድር አለ። ይህን ልታውቁ ይገባል። እዚህ ጋር ደግሞ የምትመለከቱት ቤቱ አራት ክላሱ መቶ ሀምሳ ካሬ ነው ብያቸዋለሁ። ህጋዊ ካርታ ፕላን ያለው ነው። ኮምቦልሻ በርበሬ ወንዝ ነው አካባቢው። ንገረድ የምትሉ ልጆች አላቸው። እንደዚሁም ደግሞ ቀበሌ ስንት ነው? በቀኝ ነው በግራ እያላችሁ አንዳንድ ሰዎች በውስጥ መስመር ለዚህ የምታናግሩኝ አላችሁ። በቃ አገር ከተናገርኩኝ እንደዚም ደግሞ ሰፈሩን ከነገርኳችሁ በቂ ነው። ቤተሰብ ላኩ አስባችሁ ወስናችሁ እኔ እዚህ ጋር ቤተሰብ ልካችሁ የተመለሱ ቤተሰቦቻችሁ የሉም እያስተናገድኩላችሁ ነውና ይህንን ልታውቁ ይገባል። አንዳንድ ሰዎች ናቸው እንጂ ብዙዎቻችሁ እንደዚህ የምታደርጉ አደላችሁም፣ እየላካችሁ ትገኛላችሁ። አስተናግድላችኋለሁ፣ እኔም እንደ አቅማችሁ አቀርብላችኋለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ ልትወስኑ ይገባል። አቅማችሁ እንደዚህ ዝቅተኛ ሆኖ ከተማ መሀል ላይ ካልሆነ እያላችሁ አንዳንድ ልጆች አላቸው። ይሄንን አስተካክሉ የቡልክ ቤት ኮምቦልቻ አቅርብልን በአልቅም እንደዚህ በር መቅጠብና አጥር ማሳጠር ፊኒሺንግ የቀረው እስከ ሁለት ነጥብ አምስት ድረስና ሁለት ነጥብ ሰባት ድረስ የምትሉ አንዳንድ ሰዎች አላችሁ። አረ አይታሰብም፣ የለም አይገኝም ማለት ነው። የእንጨት ቤት እንደዚህ ያላለቀ ስንት እንደሚጠራ እየነገርኳችሁ፣ ካሬው አካባቢው ቅርበቱንና እንደዚሁም ደግሞ እርቀቱን እያስረዳኋችሁ ለምን ነው እንደዛው ጥያቄ የምታቀርቡት ማለት ነው ይህንን አስተካክሉ ነው የምላችሁ ውድ የቻናሌ ቤተሰቦች ዛሬ እንግዲህ ክየላችሁ የቀረብኩት እዚህ ጋር የምትመለከቱት 150 ካሬ ላይ ያረፈ የአራት ክላስ ቤት ዋጋው 3.9 ነው ድርድር አለው ገዢ የሆናችሁ ማናገር ትችላላችሁ ስልክ ቁጥር መግቢያም ላይ አለላችሁ አስባችሁ ወስናችሁ ቤተሰብ ላኩ ነው የምላችሁ አስተናግድላችኋለሁ ንግድና መኖሪያን ያካተተ አፓርታማ መግዛት ለምትፈልጉ ወሎ ኬሚሴ አለ አ 1500 ካሬ ላይ ያረፈ እንደዚሁም የአባል ብዛት 50 አባል ያለበት በየወሩ አይደለም እንደዚ የምትቆጥቡት ከአራት ወር እስከ አምስት ወር ድረስ እንደዚህ የመዋጮ ብር አለ ከ50 ሺህ እስከ 60 ሺህ ድረስ ነው የምትከፍሉት አሁን መሰረቱ እየተጠናቀቀ ይገኛል ገዢ የሆናችሁ ማናገር ትችላላችሁ ዋጋው 570 ሺህ ብር ነው ድርድራለው ስልክ ቁጥር መግቢያም ላይ አለላችሁ በተለይ ከሀገር ውጭ ያላችሁ ቦታ አናገኝም ቤት አናገኝም እያላችሁ ተስፋ የቆረጣችኋላችሁ ተስፋ እንዳትቆርጡ እንዳቅማችሁ አቅርብላችኋለሁ ወሎ ደሴና ሀይቅም ኮምቦልሻም እንደዚሁም ሀርቡ ሸክላት ውቼ አቀርብላችኋለሁ አፓርታማው ወደ ላይ ጂ ፕላስ ፎር ነው የሚሰራው የወሎ ኬሚሴው እንዲሁም ኮምቦልሻም አቅርብልኝ እያላችሁ ትገኛላችሁ አክሲዮንና አፓርታማ ቀጣይ ላይ አቀርብላችኋለሁ እንዳቅማችሁ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ የዶል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል ለዛሬ እየላቸው የቀረብኩትን ቦታውንም ቤቱንም እንደምትወዱት ተስፋ አደርጋለሁ አብራችሁ ስለቆያችሁ ከልቤ አመሰግናለሁ በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላ ወበረካቱ ሰላም ሁኑ እወዳችኋለሁ